ጓደኛችሁ ለሰርጉ ቀናት ሲቀረው አልተገረዝኩም ቢላችሁ ምን ታደርጉ ነበር? ሽማግሌዎቹን የላከው እንደሻው ግን መሄዳቸውንም እንኳን ረስቶት ነበር። የመጽሐፍ ወዳጅ በመሆኑም ሌሊቱን ሲያነብ እያደረ ጠዋት ተኝቶ ያረፍድ ነበር። እንደሚላኩ ይቅርታ፣ አይመለከተኝ ማታኮ እያነበብኩ። በባህላችን መሰረት ለሽምግልና የተላኩት ሰዎች የምስራቹን አበሰሯቸው። እንዳሻው ግን መልሱን ሲሰማ ደንግጦ ነበር። እንዴት፣ ዶክተሯም እንዴት ማንኛችሁ ናችሁ ምትገረዙ? ብላ ጠየቀች። አይዞ አን ምምኮ። በማግስቱም ጉዷን ያልሰማችው ሚስት ቤት ልጠይቀው ትሄዳለች። ከአንዳንድ ጓደኛ ግን ሌላ ጓደኛ ሳይሻል አይቀርም። ሚዜዎቹም ካሉበት ተሰብስበው ሙሽራውን ፍለጋ ጀመሩ። ነገር ግን የሚያስታውሱት መጠጥ ቤት ጥለውት እንደሄዱ ብቻ ነበር። ሙሽራውን ከየትም ብላችሁ ፈልጋችሁ ማምጣት አለባችሁ። በሰርጉ ቀን ሲፈለግ የነበረው ሙሽራ ግን በጎዳና ላይ ወድቋል። ሲነቃም ራሱን ያገኘው የዓለምንም ልብስ ነበር።